ሰላም ሰላም ቤተሰብ፣ እንዴት ዋላችሁ? ሰላም ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ በሆነ ሀሳብ ብቅ ብያለሁ። ይህም ምንድን ነው? ስለ እህታችን ስለ መሰሉ ፋንታሁን ነው ማውራት የፈለኩት። እና ሰሞኑን መቼም የወረደባትን ውርጅብኝ ሰምታችኋል አይደለ? አይታችኋል፣ አይተናል ሁላችንም። እና እኔ ትንሽ ከሰው የተለየ ሀሳብ አለኝ የተለየ ሀሳብ አለኝ። ያ ሀሳብ የምንድን ነው? መቼም እኛ ኢትዮጵያውያኖች በደቦ ነው ሰውን ስንክብ። እናንተ የካባችሁትን ሰው ሲያወርደው አትወዱም። እና እናንተ የጠላችሁትን፣ እናንተ የተቃወማችሁትን ሁሉም ሰው እንዲቃወመው ትፈልጋላችሁ። እናንተ የወደዳችሁትን በደቦ እንዲወደድ ትፈልጋላችሁና እኔ እዚህ ጋር ጥላቻንም ፍቅርንም ምንም የሚያመጣው ነገር የለም። ግን ሀሳባችሁን እቃወማለሁ። ምክንያቱም እየደረሰባት ያለው ውርጅብኝ፣ በጣም ታሳዝናለች። እቺ ልጅ፣ እቺ ሴት ተናገረች። በቃ እኔ ተውኝ፣ ተውኝ። ክበብ የምሰራው ወድጄ አይደለም። ግን የልጆችን ፍላጎት ለማሟላት መስራት አለብኝ እና ተውኝ ብላ የሆነ በቃ እኔ ያሳዘነችኝ በእውነት በጣም ነው ያሳዘነችኝ እና አለባበስሽ ይላል ግማሹ፣ ግማሹ እድሜሽ ይላል። እድሜዋን ቀነሰች ከቬሮኒካ ሶስት አመት ብቻ ነው የምትበልጠው ወይ ምናምን እሷ ከተመቻት ለምን አስራ ሶስት አመት ያትለው አስራ ሶስት አመቴ ነው ብትል እናንተ ምንድን ነው ይሄ እኮ የእናንተ ቢዝነስ አይደለም። በቃ እግዚአብሔር የሰጣትን እድሜ ከጎመደችው ከእንትን ካለች በቃ እንደውም እግዚአብሔር እግዚአብሔር ነው ሊያዝን የሚገባው እንጂ እናንተ አይደላችሁም። የተሰጣትን እድሜ እዚህ ጋር እድሜ ስጠኝ እድሜ ስጠኝ ብለን በተለይ ስንወልድ ለልጆቻችን ስንል መኖር እንፈልጋለን። ግን ያንን ሳትፈልግ ቀርታ በቃ እንደዚህ ነው እድሜ ብላ ከቆረጠችሁ እድሜዋ ትቁረጠው፣ በቃ ይሄ የራሷ ችግር ነው። ከእናንተ ጋር ምንም የሚገናኝ ነገር የለም። እንደዚህ የምታብጠለጥሯት ሌላው ደግሞ አለባበስሽ የምትሉት ነገር ምንድን ነው እናንተ? ጭፈራ ቤት ናይት ክለብ ክለብ ነው የምትሰራው አደለም። ክለብ ውስጥ ምን ለብሳ እንድት ነበር ኤክስፔክት ያደርጋችሁት ምንድን ነው እስኪ? እናንተ በፊት ቤተ ክርስቲያን ውስጥ ያለውን ነገር እስኪ በፊት መቃወም ካለባችሁ እሱን ተቃውሙ። ለማርያም የለበስኩትን ለሚካኤል አለብስም ለሚካኤል ንግስ የለበስኩትን ለተክለ ሃይማኖት ንግስ አለብስም ብለው ፋሽን ሾ የሚያሳዩትን ሰዎች እዚኛውን ቤት ለቤቢ ሻወር ለእንትና ቤቢ ሻወር የለበስኩትን ለእንትን አልደግመውም፣ ለፋሲካ የለበስኩትን ለአዲስ ዓመት አልለብሰውም ብለው ኮምፒቴሽን ልክ ይሄ በቃ ይሄ እንትን ነገር ልክ ሾ ፋሽን ሾ የሚያሳዩት ቸርች ውስጥ ወይም ቤተክርስቲያን ውስጥ እነሱን እስቲ በፊት እንትን በሉ ማለት በቃ እዛ ቦታ ላይ ነው አለባበስም መናገር የምትችሉት እንጂ ናይት ክለብ ውስጥ አይደለም። ናይት ክለብ በጡት ማስያዣና በፓንት ብቻ የሚሄድም ሰው አለ። እዚህ ሀገር አሁን እንደሱ ነው የሚሄዱት፣ እንደው ልብስም ጣል አያደርጉም። ሰመር ላይ በጡት ማስያዣና በፓንት ምክንያቱም ስራዋ ነው። እቺ ልጅ ከዚህ በፊት መቅደስ የሆነ ዋና ቦታ መቅደስ፣ ጸጋይት እዚህ ይለኛል፣ ዋና ቦታ ስዊሚንግ ክሎዝ ለብሳ የዋና ልብስን የለበሰችው እንግዲህ እዛ ቦታ ላይ ጋቢ ተጠቅልላ አትቆም። እሱም ፎቶ እየተቀባበላችሁ በጣም ስታሸማቅቋት ልታሸማቅቋት ስትሞክሮ ተመልክቼ ነበረ። ማለት በቃ ሁሉም ቦታ እኮ አለባበስ ይወስነዋል አደል እንዴ? አሁን እዛ ቦታ ላይ እች ልጅ ሕክምና ላይ ብትሰራ ወይ አስተማሪ ብትሆን፣ ወይ ደግሞ በቃ አሉ አንዳንድ መስሪያ ቤቶች እንደዚ አይነት ቦታ ይሄን አይነት አለባበስ ብትለብስ ኦኬ። ልክ ነው። ልትቃወሟት ይገባል። የምትሄደው እኮ ናይት ክለብ ነው። ናይት ክለብ ደግሞ አጭር ልብስ ብትለብስ ምንድን ነው ይሄ? ምንድን ነው ከመረቁ አውጡልኝ፣ ከስጋው ጾመኛ ነኝ ነው ከስጋው አውጡልኝ፣ ከመረቁ ጾመኛ ነኝ። እንደሱ አይነት ነገር እኮ አደረጋችሁት። በቃ ናይት ክለብ ነው፣ ለጭፈራ ነው፣ እየተጠጣ ነው። እዛ ጋ ናይት ክለብ ጭፈራ ነው። ኦዴንሱን ያማከለ ነገር ነው የምታደርገው እንጂ እናንተ ፍላጎት ያማከል አይደለም። ምክንያቱም ስራዬ ብላ ይዘዋለች አልወደውም ስራዬን፣ ግን ደግሞ ልጆቼን ለማሳደግ የምሰራው ስራ ነው። ልጅሽ ልጅሽ አትበሉኝ። ልጄ ለሚያስፈልገው ነገር እናንተ ታረጉላት አላችሁ ወይ አለች፣ አፍ አውጥታ ጠየቀች። ማናችሁ ማታረጉላት? እውነቷን ነው። ስለዚህ እቺ ልጅ ከቻላችሁ፣ አቅም ያላችሁ ሰዎች በቃ ከዚህ ስራ ውጪ በቃ ልጆችሽን በስርዓት አሳድጊ፣ ልጅሽን በአንቺ ምክንያት አይሸማቀቅ ብላችሁ የሆነ ላይፍ የሚቀይር ነገር ስጧትና ናይት ክለብ ታቁ። ናይት ክለብ ከሰራች ግን እቺ ልጅ አጭር ልብስ ለበሽ ልትባል አይገባም። አይገባም እንዴ ናይት ክለብ፣ ረጃጅም ልብስ ለብሳ ልክ ቤተ ክርስቲያን እንደሚሄድ ሰው ወይም እንደነሚስ እንደ አስተማሪዎች ምናምን እንደዛ ሆና እንድትሄድ ነው እንደ የጠበቃችሁት። አንዳንዴ የምትተችበትን ነገር ወቁ። በዛ ላይ በእድሜዋ ኢትዮጵያ ውስጥ ብቻ እኮ ነው እድሜ እንትን፣ የሆነው በቃ ኃጢያት እንትን ግፍ እንዴት ነው በቃ እድሜ የሆነ ከእግዚአብሔር የሚሰጠን ሳይሆን የሆነ መቅሰፍት እንዴ? እድሜን እኮ የሚታደሉት ብቻ የሚያገኙት ናቸው። የሚታደሉት ብቻ እግዚአብሔር የረዳው ብቻ እንጂ ስንቱ በልጅነት እየተቀጨ ነው። ስንቱ በልጅነት እየሞተ ነው፣ እየተቀጠፈ ነው። አስራ ሶስት ትበል ከተመቻት በቃ ከፈለገችው ምክንያቷን፣ እሷን ች የምታውቀው እንግዲህ፣ እድሜ የቀነሰችበትን አይኖን ነው። አግብታለች፣ ወልዳለች። ከዚህ በኋላ እድሜ ሼደ ብሎ የሚጠይቃት ሰው የለም። ግን ፈለገች በቃ ከፈለገች መተው እንዴ ሁሉ ነገር የተሰማው ነገር ሁሉ እንትን ያለው ሁሉ መተቸት አለበት እንዴ? ላይፏን ብቀይሩላት እንደማትፈልገው እኮ ተናገረች በቃ። ይህን ስራ አልፈልገውም፣ ነገር ግን ለልጆቼ ስል እሰራለሁ በቃ አልፈልገውም ማለች። አያችሁ፣ ካለ ፍላጎቷ ነው የምትሰራው። ልጅ ለማሳደግ ብዙ እናቶች ዋጋ ይከፍላሉ። ብዙ እናቶች ከዛ ውስጥ አንዷ። አሳንሹ ወዳ አይመስለኝም፣ እኔ በእውነት ከምሬ ነው የምላችሁ። ወዳ እንዳልሆነ ደግሞ እርግጠኛ ነኝ በቃ። ግን እዛ ቦታ ላይ ያሉትን ኦዲንሱን ለማስደሰት ነው እንደዚህ የምትሆነው። ነው እንዳስ የራወቀ ልበሽ ብላ አንዷ ስትናገር ሰማሁኝ። ይሄ እንደ መልካችን፣ እንደምናችን እንደመጣንበት እንዳስተዳደጋችን፣ ሁላችንም የተለያየ እንትን አለ ባህሪ አለን። እንትናን ለምን እንደ እንትን አልሆንክም ማለት አንችልም። እንኳን አይደለም አስቴር አወቀና መሰሉን፣ እኔን ከእህቶቼ ጋር ማመሳሰል አትችሉም። ሁላችንም የራሳችን የሆነ ፍላጎትና ባህሪ አለን። የወለደ እድሜው የገፋ ምናምን እዚህ ሀገር ኢትዮጵያ ውስጥ ነው ነውር። ሰውን በእንትን ማሸማቀቅ ረበስማም ኢትዮጵያ ውስጥ ግን እንዴት ነው ሰውን ለማሸማቀቅ ታጥቃችሁ የተነሳችሁት? እንዲ እዚህ ሀገር እኮ ትንሽ ልጅ በጣም ትንሽ ልጅ ወልዳ ባይዛወ የወለዱ ሴቶች ናቸው የሚፈልጉት፣ ሳውዝ አፍሪካ ውስጥ መውለድ አለባት ከጋብቻ በፊት መውለድ አለባት አንዲት ሴት ቀጣይ ትዳር ለማግኘት እና ታናሽ ወንድሟ ይመስላችኋል አንዳንዴ አዝላ ወይ አቅፋ ስታዩ ወይ እጁን ይዛ ስትሄድ ስታዩ፣ ግን ልጇ ነው። ሰው እድሜ ከገፋ በኋላ ከጡረታ በኋላ ነው እኮ አንዳንድ ሰዎች ኧረ ይሄማ እንትና አለው በቃ ኤክስፕሪንስ አለው ምናምን ተብለው የሚፈለጉት እኮ ጡረታ ከወጡ በኋላ ነው። ብዙ አመት ሰርቷል እዚህ ቦታ ብለው መስሪያ ቤቶች የሚሻሙበት ጡረታን የወጣ ሰው ነው። ኢትዮጵያ ውስጥ ግን እድሜ ነውር ነው። ለምን እንደሆነ እኔ ምንም ሊገባኝ አልቻለም። ለምን በእድሜ ሰውን ማሸማቀቅ እንደምትፈልጉ። ለምን ባለባበስ አይደለም ናይት ክለብ የምትሰራ ዛሬ ሚዲያ ላይ ለኢንተርቪው የሚመጡ ባታቸውንና ላታቸውን እያየን እንዴ ቁጭ ብለው ኢንተርቪው የሚያደርጉት ኢንተርቪው ለማድረግ የመጡ ሴቶች ጡታቸውን ገላልጠው ምን ብለው ምን ብለው እንደሚመጡት ልብስ ለማሳየት የልብስ ሹ አለብን ለማለት የሆነ ነገር ለማለት እንዳለ ተገላልጧ አይደል፣ እንደሚመጡት። እንኳን አይደለም ናይት ክለብ እቺ ልጅ እኮ ስራዋ ነው፣ በቃ ስለዚህ ተዋት፣ በቃ ከቻላችሁ ላይፏን የሚቀይር ነገር ስጧትና ከናይት ክለብ ስራ ገላግሏት፣ ካልቻላችሁ ደግሞ ዝም በሉ በቃ። ለናይት ክለብ የሚመጥን ልብስ ነው የለበሰችው። እዚህ ሀገር ናይት ክለብ በጡት ማስያዣና በፓንት ነው ሰው የሚሄደው። አጭር ልብስ አጭር ልብስ የምትሉት በየሚዲያው ደረታቸው ተገልጦ ጭናቸው ተገልጦ ኢንተርቪው የሚሰጡትን እነሱን ነው መናገር የምትችሉት እንጂ ናይት ክለብ ሰውን ለማዝናናት ለምትመጣ ሴት ምንም አይነት እንደዚህ አይነት ተቃውሞ እንትን ባትሉ ጥሩ ነው። የምትናገሩትን የምትተቹትን ነገር እወቁ። እንደገና ደግሞ እሷን ስትናገሩ ያን የመሰለ ኩል ልጅ በእውነት ልጇ እንዴት ደስ እንደሚለኝ ኩል ልጅ እሱንም ሌሎቹን የማናውቃቸውንም ልጆቿን አስቡ። በቃ ከጀርባዋ እሷን ስትናገሩ እነሱም ይሰማቸዋል፣ እናታቸው ነች እና ለሰው ስሜት መጠንቀቅን ልመዱ። የዛሬው መልእክት ይሄን ነው። ስላዳመጣችሁኝ አመሰግናለሁ ባባ